ሬስቶሬንቲስቶች አሉ ኦርቶዶንቲስቶች አሉ ጀነራል ሐኪሞች አሉ። ሁሉንም ትኩረት አድርገን እንሰራለን። አሁን መጨረሻ ላይ ያለው የሚባለው ቴክኖሎጂ ነው። በኢትዮጵያዊና በህንዳዊ ሐኪሞች የተመሰረተ የጥርስ ህክምና ክሊኒክ ነው። ላብራቶሪያችን ህንድ ሀገር ነው የሚገኘው። ቆንጆ ብራንድ ማቴሪያል ነው የምንጠቀመው። የአምስት አመት ዋስትና አላቸው። ለምሳሌ ሆሊውድ ስማይል፣ ሆሊውድ ስማይል የተባለው ያው የውጭ ሀገር አርቲስቶች ተሰርተው ስለታየ ሆሊውድ ስማይል ተባለ። አርቲፊሻል ጥርስ መትከል ነው የሚሆነው እሱ። ከሀያ አመት በላይ ልምድ ያላቸው ስፔሻሊስት ሐኪሞች ይሰሩ ይሰሩበታል ሲኒየር ሀኪሞች ይሰሩበታል። ለእያንዳንዱ ኬዝ ስፔሻሊስት ሀኪም አለ። በአፍ ውስጥ ያሉትን ጥርሶችን፣ ሳይዛቸውን፣ አንቀማመጣቸውን፣ ችግራቸውን ሁሉ እስካን አድርጎ ወደ ላብራቶሪ ፕሪንት ይደረጋል። ዋጋችን ውድ አይደለም፣ በጣም ተመጣጣኝ ነው። ሰላም ጤና ይስጥልን። ተከታታዮቻችን እንደምን አላችሁ? እኛ በጣም ደናለን። ዛሬም ይዘንላችሁ የመጣ ነው አንድ ሀሳብ አለ። ይህም የጥርስ ንጽሕናችሁን መጠበቅ ለምትፈልጉ ታማኝ እንዲሁም ደግሞ ዋጋው በጣም ተመጣጣኝ የሆነ የጥርስ ሕክምና ማግኘት ለምትፈልጉ ሰዎች ዛሬ ጥሩ ቦታ መጥተናል። ሀፊሽ ዴንታል ይባላሉ። ዋጋቸው ስንት ነው? የት ማግኘት እንችላለን? ምን አይነት አገልግሎቶች ይሰጣሉ? የሚለውን ደግሞ ውስጥ ገብተን ምንጠይቅ ነው የሚሆነው። ፕሮግራሙን ከመጀመሪያ እስከ መጨረሻው እንድታዩ ኮዲዩ እየጋበዝኩኝ ለቻናላችን አዲስ የሆናችሁ ቻናላችንን ላይክ ሰብስክራይብ ሼድ ማድረግ እንዳስረሱ ፕሮግራሙ በመምራት አብሬያችሁ ቆይታ ማድረግ

እንዴት ነሽ እንኳን ወደ ሀቢሽ የጥርስ ህክምና ክሊኒክ በደህና መጣሽ በጣም አሪጌ አመሰግናለሁ በጣም ደስ ብሎናል እኔም በጣም አሪጌ አመሰግናለሁ ስለተቀበሽን እንግዲህ ዛሬ የት እንደተገኘንና ስምሽን የስራ ድርሻሽን እንዴት ነገኝ ይፈልጋል የተገኘነው ሀቢሽ ስፔሻሊቲ የጥርስ ህክምና ክሊኒክ ነው እኔ ዶክተር ትዕግስት እባላለሁ በሀቢሽ የጥርስ ህክምና ክሊኒክ የጥርስ ሀኪም እና እንዲሁም ደግሞ ማናጀር ነኝ በጣም ጥሩ ሌሎች ተጨማሪ አይነት እንቅስቃሴዎች እንዳሉ አስባለሁ እሱን ደግሞ አረፍ ብለን ብናወራስ አሁ ስለምንሰጣቸው አገልግሎቶች፣ ህክምናዎች እና ዋጋቸውን ቁጭ ብለሽ እነግርሻለሁኝ። በድጋሚ እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። በጣም አድርጌ ያመሰግናለሁ። በእናንተ ድርጅት ላይ ምን አይነት አገልግሎቶች ይሰጣሉ? ኦኬ፣ ወደ ሀብሽ የጥርስ ህክምና ክሊኒክ ሲመጡ ሰዎች በአፍና በጥርስ ዙሪያ ያሉ ሙሉ ህክምናዎች እንሰጣለን። ጥርሳቸውን መነቀል ከፈለጉ፣ መተከል ከፈለጉ፣ መታጠብ፣ ሙሉ የአፍና የጥርስ ህክምና አገልግሎት እንሰጣለን። በጣም ጥሩ። እስቲ ስለ ድርጅታችሁ ንገሪ። ማን ትባላላችሁ ምን ያህል ጊዜ ቆይታችኋል ሰዎች ስለ እናንተ ማወቅ ይፈልጋሉ በደንብ ንገሪ ኦኬ ሀቪሽ ስፔሻሊቲ የጥርስ ህክምና ክሊኒክ በኢትዮጵያዊና በህንዳዊ ሀኪሞች የተመሰረተ የጥርስ ህክምና ክሊኒክ ነው ህንዳዊ ሀኪሞች አሉ ከሀያ አመት በላይ ልምድ ያላቸው ስፔሻሊስት ሀኪሞች ይሰሩበታል እንዲሁም ደግሞ ሲኒየር ሀኪሞች ይሰሩበታል እያንዳንዱ ኬዝ ስፔሻሊስት ሀኪም አለ ኢንቫይት አድርገን ወይም ጋብዘናቸው የሚመጡ ደግሞ ተጨማሪ ሀኪሞች አሉ ክሊኒኩ አስር አመት ይሆነዋል ከተከፈተ ግን ብዙ ልም ልምድ ያላቸው ሀኪሞች አሉ። በጣም ጥሩ። አሁን ባለበት ሁኔታ ምን አይነት ስራዎችን ነው የምትሰሩት? የምንሰራው ስራ የአፍና የጥርስ ህክምና ነው። አጠቃላይ በአፍና በጥርስ ዙሪያ እንደ ጥርስ ማጠብ፣ መንቀል፣ ሆሊዎድ ስማይል፣ ብሬስ ብዙ ናቸው። ሁሉንም አይነት የጥርስ ህክምናዎች እየሰጠን እንገኛለን። በጣም ጥሩ። አሁን ባለንበት ሁኔታ ተፈላጊ ከሚባሉ ዘርፎች መካከል የትኛው ነው በደንብ ትኩረት ተሰጥቶ እናንተ ጋር እየተሰጠ ያለው? ሁሉንም ትኩረት እንሰጣለን። ሁሉም ያው የአፍ ጤና አስፈላጊ ስለሆነ ሁሉ ላይ ትኩረት አድርገን እንሰጣለን። እያንዳንዱ ስፔሻሊስት ሀኪሞች አሉ። እያንዳንዱ ኬስ ጥርሳቸውን ማስተከል ቢፈልጉ ሬስቶሬንቲስቶች አሉ፣ ኦርቶዶንቲስቶች አሉ፣ ጀነራል ሀኪሞች አሉ። ስለዚህ ሁሉንም ትኩረት አድርገን እንሰራለን። በጣም ጥሩ። እንግዲህ አሁን ባለንበት ሁኔታ አገራችን ላይ የተለያዩ አይነት የጥርስ ህክምናዎች እየተስፋፉ ነው ያሉት። ማህበረሰቡም ደግሞ ቀደም ሲል ከነበረው የአፍ ጤና እውቀት አሁን ላይ በተሻለ ጥሩ የሆነ የሚባል እንቅስቃሴ እያደረገ ነው ያለው፣ ግን አሁንም ቢሆን ይቀራል ብለን እናምናለን እና ሰዎች ከ ምን ያህል ጊዜ ጀምሮ የጥርስ ንጽህናቸውን መጠበቅ አለባቸው? ጥርሳቸው ከመጎዳቱ ከመበላሸቱ በፊት ከየትኛው ጊዜ ጀምሮ የጥርስ ጤናቸውን መጠበቅ አለባቸው? ያው ሁሉም ሰው ጥርስ ካበቀለ ቀን ጀምሮ ከህፃነቱ ጀምሮ የጥርስ ጤና መጠበቅ አለበት። ህፃናት ልጆችም ጥርሳቸው መጸዳት መቻል አለበት። ቋሚ ጥርስ ከተበቀለ በኋላ ደግሞ በየስድስት ወሩ ወደ ጥርስ ህክምና ክሊኒክ ሄዱ የጥርስን አበቃቀል ቼክ ማድረግ እሱ ወሳኝ ነው። ስለዚህ በሁሉም የእድሜ ደረጃ የጥርስ ክትትልና ህክምና ያስፈልጋል። በጣም ጥሩ። አሁን እንደነዚህ አይነት ክትትሎች ሲኖሩ ቀድመው ከሚደርሱ ችግሮች በምን መልኩ መቆጠብ ይቻላል? ለምሳሌ ለምሳሌ አዋቂ ሆነን በየስድስት ወሩ ጥርሳችንን ቸክ የምናደርግ ከሆነ ጥርሳችን ስቴጅ አለው ሲቦረቦር፣ የመጀመሪያ ስቴጅ የሚባል አለው። ሁለተኛ፣ ሶስተኛ ስቴጅ ደረጃዎች አሉ። የመጀመሪያው ስቴጅ ደረጃ ላይ ከተገኘ አትሊስት ጥርሱ ተሞልቶ መዳን ይችላል፣ ኢንፌክሽን ሳይፈጠር ምናምን። ሁለተኛ ደግሞ ጥርሳችን ከቆሸሸ ካልኩለስ የሚባል ሻህላ የሚባል ከያዘ የመጀመሪያው ደረ ደረጃ ላይ ሲሆን በቀላሉ ታጥቦ መዳን ይችላል። እየቆየ ሲሄድ ግን ጥርሱ እየበሰበሰ ሊወልቅ ይችላል፣ ኢንፌክሽን ያመጣል እና ብዙ ችግሮች ያመጣሉ ን በጤናችን ላይ ሲስተሚክ ጤናችን ላይ በውስጥ ጤናችን ላይ ለልብ በሽታ ለተለያዩ ችግሮች ያጋልጡናል። ስለዚህ ችግሩ ከመድረሱ በፊት የጥርስ ህክምና ቼካፕ ማድረግ ያው ቅንጦት አይደለም፣ በጣም አስፈላጊ ነገር ነው። በጣም ጥሩ እንደው ዶክተር እስቲ እስከዛሬ ባለሽ ልምድ ሰዎች የጥርሳቸው ጤና በየትኛው ዘርፍ ሲጎዳ ተመልክተሻል ወይም አስተዋልሻል? እስከዛሬ ባለሽ ልምድ ልጆች እያለን እንግዲህ ከረሜላና ማስቲካ ተዉ፣ ጥርሳቸው ይበረበራል ይባላል። ከፍ እያለን ስንሄድ ደግሞ ሌሎች የምናዘወትራቸው በህይወታችን የሚመጡ ልምዶች አሉና እሱ ጥርሳችንን ኤፌክት ያደርገዋል። ከአንቺ ልምድ እስከዛሬ ካስተዋልሽው ሰዎች በየትኞቹ ምክንያቶች ነው ጥርሳቸው በጣም የሚጎዳው? እኛ ግን ላይ ብዙ ጣፋጭ በመብላት ያው፣ አሁን አሁን ነው እንጂ ጣፋጭ በልቶ ባለማጽዳት ነው ነው የሚሆነው። ግን አሁን አሁን ነው እንጂ ብዙ ጊዜ ያው የጥርስ ንጽህና ዋናው ብዙ ነገሮችን መቆጣጠር የምንችለው በቀላሉ በቀን ሁለት ጊዜ ብረሽ ካረገን ምንም ችግር አያጋጥመንም። ጤነኛ ጥርስ ኑሮን ረጅም ጊዜ ልንቆይ እንችላለን። ግን እኛ ሀገር ላይ ከፍተኛ ችግር ያለው የጥርስ ንጽህና ላለመጠበቅና ብርሻ ለማድረግ ነው ለሌሎች ችግሮች እያጋለጠን ያለው። ስለዚህ ዋናው ያው የጥርስ ንጽህናችንን መጠበቅ፣ ጥርሳችንን ብረሽ ማድረግ፣ በየስድስት ወሩ እየሄድን ጥርሳችንን መታጠብ፣ እነሱን ካረግን አንደኛ ከፍተኛ ወጪ ከማውጣት ወደፊት እንድናለን ሁለተኛ ደግሞ ጥርሳችንም ያው ተፈጥሮን የሚመስል ነገር የለም ምንም ቢሆን ጥርሳችንን መጠበቅ እንችላለን በጣም ጥሩ አሁን አሁን ላይ እኔ እንደም ከማስተውላቸው አንዳንድ ሀሳቦች ምን አሉ መሰለሽ በኮልጌት እና በጥርስ ብሩሽ ጥርስን መቦረሽ ስናቆሙ ጭራሽ አፋችንን ያበላሸዋል እንደም ሽታ ያመጣብናል እና እንደው ጨርሶ ባንጠቀሙ ይሻላል የሚሉ ሀሳቦችን ከዚህ በፊት ሰምቼ ያውቃለሁ እና እስቲ እንደ ባለሙያ ይሄንን ሀሳብ አብራሪለን ጥርስን ብሩሽ ማድረግ ሽታ ያመጣ ቆረሽ ነው ጥርስን ሽታ የሚያመጣው። ምግብ በልተን ሰሃን እንደምናጸዳ ሁሉ ጥርሳችን ምግብ የምንበላበት ክፍል ነው። ስለዚህ የተለያዩ የምግብ ቁርጥራጮች ጥርሳችን ላይ ይቀራሉ። እነሱ በቆይ ቁጥር ደግሞ ለኢንፌክሽን ያጋልጡናል። ስለዚህ ጥርሳችንም፣ አፋችንም ጤናችንም ይጎዳል። ጥርስ መቦረሽ በራሱ ያፍጠረና ያመጣ። በትክክል በተገቢው መንገድ ጥርሳችንን ከቦረሽን ያፍጠረና አይኖረንም። በጣም አሪፍ እንግዲህ፣ ይሄ ምን ያህል ሀሰት ነው። ያው አባባል ነው፣ በተለምዶ ይዘናቸው የምንመጣው አባባል ቻሉ ሳይንቲፊክ የሆነ ብለን የለውም በጣም ጥሩ ጥርሳችንን ንጽህና በምንጠብቅበት ጊዜ ያው ብዙውን ጊዜ በባህላችን መፋቂያ እንዳለው ሆኖ በዘመናዊ መንገድ የጥርስ ንጽህናችን የምንጠብቀው ደግሞ በጥርስ ብሩሽና በኮልጌት ነው ጥርስ ብሩሻችንን ለምን ያህል ጊዜ ነው መጠቀም ያለብን አንድ ሰው አንድ ጥርስ ብሩሽ ከገዛ በኋላ እየተገለገለበት ምን ያህል ጊዜ ተጠቅሞ መጣል አለበት አንዳንድ ጊዜ አንድ ዓመት ይጠቀማል ስድስት ወር ይጠቀማል እና እንደው እስኪ በባለሙያ ምን ያህል ጊዜ ነው መጠቀም ያለብን? መፋቂያ እኔ ብዙ ምክር አለው ጥሩ ነው። መፋቂያን ስንጠቀም ግን በደንብ የመፋቂያው የጫፉ ፓርት በደንብ ለስላሳ መሆን አለበት። በደንብ አላምጠን ለስላሳ ከሆነ እንደ ተጨማሪ ከጥርስ ቦርሻችን ጋር እንደ ተጨማሪ መጠቀም እንችላለን። ሁለተኛ ደግሞ የጥርስ ቦርሽማ እናገኝበት አካባቢ ከሆነ ካለማጽዳት መፋቂያ መጠቀም የተሻለ ነው የሚሆነው። ሁለተኛ የጥርስ ቦርሻችንን ሁሉም ሰው በየሶስት ወሩ መቀየር ይኖርበታል። አንድ ዓመት ያገለግል ጫፉ እንደዚህ ምንጭርጭር ብሎ ከተበላሸ በኋላ በኋላ የማጽዳት ኃይሉ ስለሚቀንስ ሁሉም ሰው በየሶስት ወሩ የጥርስ ቡርሹን መቀየር ይኖርበታል። ቀደም ብለሽ እንደነገርሽን እንግዲህ እናንተ ጋር የተለያየ የሆኑ የጥርስ ህክምናዎች እንደሚሰጡ ነግረሽናል። እስኪ እንዴት ነው ማግኘት የምንችለው የጥርስ ህክምና? ያው መጀመሪያ ቀጠሮ ማስያዝ ይኖርባቸዋል። ሲመጡ ደውለው ቀጠሮ ሲዘው የሚፈልጉትን አይነት የጥርስ ህክምና ያገኛሉ። ጥርሳቸውን መታጠብ ይችላሉ። መተከል፣ መሞላት ሁሉ የጥርስ ህክምና አገልግሎት ማግኘት ይችላሉ። በጣም ጥሩ። አሁን አሁን ላይ ደግሞ ዘመናዊ የሆኑ የጥርስ ጤናን ከመጠበቅ አልፎ ደግሞ ውበትን ለመጨመር የሚደረጉ የተለያዩ አይነት የጥርስ ህክምና አይነቶች አሉና፣ በእነሱ ዘርፎች ላይ በየትኞቹ ላይ ትንቀሳቀሳላችሁ? ለምሳሌ ሆሊውድ ስማኤል። ሆሊውድ ስማኤል የተባለው ያው የውጭ ሀገር አርቲስቶች ተሰርተው ስለታየ ሆሊውድ ስማኤል ተባለ። አርቲፊሻን ጥርስ መትከል ነው የሚሆነው እሱ። ቬነሪንግ የሚባል አለ፣ ከላይ አርሻን ጥርስ የሚለጠፍ ልምድ ባላቸው ሀኪሞች በደንብ በጥሩ ሁኔታ እየሰጠን ይገኛል። እንግዲህ ብዙን ጊዜ ያለነው እናንተ ጋር ስንመጣ እንግዲህ ቦሌን የመጣ ነው ብዙውን ጊዜ ጥርስ ህክምና ቦሌ አካባቢ ነው። ሌላም አይነት ሲባል ውድ ይመስለዋል ሰው። በተጨማሪም እናንተ ደግሞ ከውጭ ዜጎች ጋር ነው የምትሰሩት እና እየፈራሁ ነው ውድ ይሆናል ብዬ። ና እስኪ ዋጋችሁ ስንት ይመስላል? ዋጋችን ውድ አይደለም፣ በጣም ተመጣጣኝ ነው። እንዳልሽው ከሚሰሩት ሀኪሞች አንጻር ጥሩ ክፍያ ነው የምናስከፍለው። ስለዚህ አትፍሩ። ቆንጆ ዋጋ ነው። መታች ታከሙ ነው የምለው። መታበረታችን ነው። ተመጣጣኝ ከሆነ እስኪ አንድ በአንድ ማንሳት መንችል። የጥርስ ጥበታውን ከሁለት ሺህ ብር ጀምሮ ነው። ጥርሳቸውን መነቀል ቢፈልጉ 1500 ብር ነው። ብሬስ ማሳሰር ቢፈልጉ ከ15000 ብር ጀምሮ ነው። ብሬስ ደግሞ ጥቅሞ ግማሽ ክፍያ ከፍለው የተወሰነ ክፍያ ከፍለው በሶስት ጊዜ ክፍያ መጨረስ ይችላሉ። እሱ ጥሩ ጥቅም አለው ስለሆነ እኛ ጋርም ስለሚቆዩ የተወሰነ ከፍለው ለተማሪዎች ደግሞ እንደምታየው በጣም ዲስካውንት አድርገን ያለ ነው። በዚህ ክረምት ለሚመጡ ተማሪዎች፣ ስለዚህ ከ15 ሺህ ብር ነው የሚጀምረው። ለሆሊውድ ስማይል መሰራት ቢፈልጉ ኤማክስ የሚባል አለ። ኤማክስ ፖርስሊን ቬኔር ምናምን የተለያዩ አይነት ማቴሪያሎች አሉ። ሆሊውድ ስማይል ጥርሳቸውን ማስተካከል ወይም ደግሞ ጥርሳቸው ማሳመር ከፈለጉ ከ15 ሺህ ብር ጀምሮ ነው አንድ ጥርስ የምንሰራው። ሌላ ደግሞ ሴራሚክ የሚባል አለ። ሴራሚክ ጥርስ የጥርሶች አይነት ነው። ሳምፕላቸውን እያሳየች ወይ የተሰሩ ፎቶዎችም አሉ፣ እነሱን አሳይሻለሁ። አሁን ይሄኛው ዝርኮን ይባላል ዝርኮን፣ ያ ጥርስ በጣም ቆንጆ ነው። አሁን አዲስ የመጣ ቴክኖሎጂ ነው። እዚ ሀገር ላይ በቅርብ ነው ሰው እያወቀ ያለው። እኛ ግን ያው እንደነገር ኩሽ ልምድ ያላቸው ሐኪሞች ስላሉ ከ15 ዓመት በፊት ነው ስራውን ጀስት ፕራክቲስ ማድረግ መስራት የጀመሩት። ቆንጆ ጥርስ ነው ይሄኛው። 15 ሺ ብር ነው ለአንድ ጥርስ። አምስት ዓመት ዋስትና እንሰጣለን እኛ ጋር ሲሰሩ። ላብራቶሪያችን እንደ ሀገር ነው የሚገኘው ስለዚህ ቆንጆ ብራንድድ ማቴሪያል ነው የምንጠቀመው። የአምስት ዓመት ዋስትና አላቸው። ይሄኛው ደግሞ እንደምታየው ውስጡ እዚጋ ሜታል ላለው ሴራሚክ የሚባለው የጥርስ አይነት ይሄ ነው ይሄ ሴራሚክ ስምንት ሺህ ብር ነው የምንሰራው ለአንድ ጥርስ። ይሄም ቆንጆ ነው የአንድ ዓመት ዋስትና እንሰጣቸዋለን እኛ ጋር ሲሰሩ፣ ሴራሚክ ማለት ነው። ሌላ ደግሞ አቅሙ ለማይፈቅድ ሰው አክሬሊክ የሚባል አለ፣ ሁሉም በአቅሙ እንዲጠቀምበት ማለት ነው። ይሄኛው አክሬሊክ የሚባል ማቴሪያል ነው። ለአንድ ጥርስ 3500 ብር ነው የምንሰራው። በጣም አሪፍ ነው። ስለዚህ በደረጃ ሲቀመጡ ቅድም ተከተላቸው ይሄ ይመስላል። አዎ አንደኛ ደረጃ አለ፣ ሁለተኛ አለ፣ ሶስተኛ ደረጃ አለ። ከ15000 ብር ጀምሮ 3500 ብር 8000 ብር ስለዚህ ሰው እንደሚ የሚችለው እንዳቅሙ መሰራት ይችላል ማለት ነው። በጣም ጥሩ አሁን ባለበት ሁኔታ ተፈላጊ የሆኑት የጥርስ ህክምናዎች የትኞቹ ናቸው? አሁን ዝርኮንያ ብዙ ሰው ይሰራል። ዝርኮንያ ግን ሴራሚክም ቆንጆ ነው። ሰው ያው እንዳቅሙ እንደሚችለው ነው የሚሰራው። ዝርኮንያም ይሰራል ሴራሚክም፣ ክሪሊክም እንደ በጀትሽ ይተከላል። ብዙ ሰው በጣም ጥሩ እንግዲህ አሁን አሁን ላይ በሀገራችን በውሃ ምክንያት የተጎዱ ጥርስ ያላቸው ሰዎች አሉ። እነሱስ በየትኞቹ ህክምና ነው የሚስተካከለው? አክቹዋሊ አሁን የለም ቆሟል። አሁን ብዙ በድሮ ግን በፊት በውሃ የተጎዳ ጥርስ ያላቸው ሰዎች አሉ። በፍሎራይድ የተጎዳ ጥርስ ያላቸው ስለዚህ፣ ሆሊውድ ስማይል ነው መሰራት የሚችሉት። የመጀመሪያው ብልቺንግ መሰራት ይችላሉ። ብልቺንግ ማለት ጥርስ ነጭ ማድረግ ማለት ነው። እሱ ደግሞ በጣም የተጎዳ ካልሆነ ደረጃውን እናይና የተጎዳ ካልሆነ ብልቺንግ መሰራት ይችላሉ። ጥርስ ቅርስ ነጭ ማድረግ ማለት የተጎዳ ከሆነ ግን የመጀመሪያው አማራጭ ቬነሪንግ የሚባል አለ። ከላይ የሚለጠፉ ጥርሶች በፖርስሊን ሊሆን ይችላል። ያው አማርኛ ቃል ስለሌላቸው እንትኖቹ ወርዶቹ ቀጥታ ሳይንቲፊክ ነው የተጠቀም ያለውት ለሱ ይቅርታ ጠይቃለሁ። ፖርስሊን ሊሆን ይችላል ወይም ደግሞ ኢማክስ የሚባል ቬኔር አለ። እነሱን ነው መሰራት የሚችሉት። ሌላ ደግሞ ዝርከውን ያክራውን መሰራት ይችላሉ። እያንዳንዱ ጥርስ በክራውን ማልበስ ወደፊት ጥርሳቸው እንዳይቦረቦርን እንዳይጎዳም ያደርጋል። ሁለተኛ ደግሞ የጥርሳቸውን ውበትም ፈገግታቸውንም በሱ መመለስ ይችላሉ። በጣም ጥሩ። ሌላ ለምሳሌ ብሬስ ማድረግ የሚፈልግ ሰው አለ እና የስራ ሁኔታው አንዳንድ ነገሮች የማይመቹ ሁኔታዎች ውስጥ ሲኖር ያኛውን ብሬስ ማሰር የማይችል ሰዎች፣ ለእንደነሱ አይነት ሰዎችስ ምን አይነት አማራጭ አለ? እሺ፣ አሁን ፊክስድ ብሬስ ብለን የምንጠራው አለ። ብዙ ሰው ላይ የምናየው የብሬስ አይነት እሱ። አንዳንድ ጊዜ የስራ ሁኔታ ወይም ደግሞ ብሬስ ማድረግ አልፈልግም ይላሉ አንዳንድ ታካሚዎች። የስራ ሁኔታ አይፈቅድም ወይም ተመ አይኖረውም። ምግብ ስትበይ ምናምን እና እሱን ለማይፈልጉ ሰዎች የማይታይ ኢንቪስ ላይን የሚባል የብሬስ አይነት አለ። ይሄ ለሰው የተሰራ ነው፣ የማይታይ የብሬስ አይነት ይሄ ኢንቪስ ላይን የሚባል ነው። ክሊር አላይነር ይባላል። እንደዚህ የሚገባ ነው። ታሽጎ እንደዚህ ቦክስ እስካን ይደረጋል። አሁን እስካን የምትደረግ ታካሚ ያለችን እናያለን፣ እንዴት እስካን እንደሚደረግ። እስካን ይደረግና ተልኮ ፕሪንት ተደርጎ ነው የሚመጣው። ይህንን ማስገባት ብቻ ነው። በየ15 ቀኑ ሊሆን ይችላል፣ በየወሩ እየቀያየሩ ማስገባት ነው። ፊት ላይ አይታይ ብዙ በጣም ቀርበሽ ካላየሽው ብዙ አያስታውቅም። በአጭር ጊዜ ውስጥ ደግሞ ጥርሳቸው ወደሚፈልጉበት ደረጃ ይቀየራል። ጥሩ ያስተካክልላቸዋል ማለት ነው። ስለዚህ ማይታይ ብሬስም እንደ አንድ አማራጭ አለ። በሀብሽ የጥርስ ሕክምና ክሊኒክም ያው አገልግሎቱን እየሰጠን እንገኛለን። በጣም ደስ ይላል። ከዚህ በተጨማሪ ደግሞ እናንተ የምትሰጧቸውን አገልግሎቶች እንደው መጎብኘት መንችል? እሺ፣ አሁን ማይታይ ብሬስ አንድ እስካን እናደርገዋለን። እሱን ቸክ እናደርጋለን። አመሰግናለሁ። በጣም ደስ ይላል። አሁን የምናየው የህክምና ሂደት ምን የሚባል? ዛሬ ታካሜ ለመታጠብ ነው የመጣችው። ስለዚህ እናጥባታለን። ሌሎች ችግሮች ካሉ ደግሞ በዛውም ቼክ እናደርጋታለን። በጣም ጥሩ። ብዙውን ጊዜ ጥርስ እጥበት ሲባል መስታወት ያበላሻል፣ ከዛ ከታጠብን በኋላ ደግሞ ያምናል፣ ቆሻሻው ይበዛል የሚባሉ ሀሳቦች አሉ እና ምን ያህል እውነት ናቸው? ጥርስ መታጠብ የጥርስ መስታወትን አይጎዳም። እንደምታዩ ማሽኑ እንደዚህ ቫይብሬት ነው የሚያደርገው፣ ቫይብሬሽን ነው ቫይብሬሽኑ ቫይብሬት እያደረገ እንደዚህ በጥርስ ላይ ያሉት ይሄው እንደምታዩ በጥርስ ላይ ያሉ ቆሻሻዎችን ካልክለሶችን ብቻ ነው የሚያነሳው። ከጥርስ መስተዋት ጋር ምንም አይነት ግንኙነት የለውም። ያ በባለሙያ መሰራት አለበት። በባለሙያ ከተሰራ ጥርስ መስተዋት ነው አይጎዳ። ይሄ ሀሳብ ከእውነት የራቀ ነው ማለት ነው። ብዙ ጊዜ ያው በተለምዶ የምንለው ነገር ነው። እያንዳንዱ የጥርስ ክፍል ላይ ነው ጽዳት የሚደረግ። እያንዳንዱ የጥርስ ክፍል ላይ፣ እያንዳንዱ ጥርሷን እንደዚህ ዙሪያውን የምግብ ቁርጥራጭ ካለ ዙሪያውን ማልጣት ይኖርብናል። ድዷ ውስጥ እየገባ ድዷንም የሚደማ ከሆነ፣ ድዷ እንደዚህ የአፍጠረን የሚያስቸግር ከሆነ ምናምን በጣም ወሳኝ ነው የጥርስ እጥረት ማድረግ። በዚህ ብቻ ይድናል ማለት ነው። ለምሳሌ ብዙ ሰዎች በአፍጠረን ይቸገራሉ። የአፍጠረን አንደኛ ምክንያቱን ማወቅ ይኖርብናል። ምክንያቱ የጥርስ ላይ የተከማቸ የምግብ ቁርጥራጭ ከሆነ ጥርስ በመታጠብ መፍትሄ ማግኘት ይችላሉ ሌሎች ግን ከሲስተሚክ ችግር ጋር ከውስጥ ችግር ጋር ምናምን ከሆነ እሱን ደግሞ ቸክ ማድረግ ይኖርባቸዋል መጀመሪያ ግን የአፋቸውን የጥርሳቸው ምላሳቸው ንጽህና ጥሩ መሆኑን እሱን ቸክ ማድረግ ይኖርባቸዋል ብዙ ጊዜ ጥርስን ካለማጽዳት ምላሳችንን ካለማጽዳት አንዳንዴ ጥርስ ማጥራት ብቻ በቂ አይደለም ራስንም መቦረሽ ያስፈልጋል በጣም ጥሩ እሱን ካለማድረግ ብዙ ጊዜ አፍጠረን ያስቸግራል ወደ ጥርስ ሕክምና ሄደው ምን እንደሆነ ችግሩ ማወቅ ይችላል። በጣም ደስ የሚል ስሜት ነው የሚሰማሽ። አፍሽን ጥርስሽን ከታጠብሽ በኋላ ንጹህ የሆነ ስሜት ይሰማሻል፣ ኮንፊደንስ ይኖርሻል። ስለዚህ ሁሌ ፀጉራችንን፣ ጥፍራችንን ምናምን እንደምንሰራ ለተለያዩ የሰውነታችን ክፍል ትኩረት እንደምንሰጠው ያው ጥርሳችንንም ትኩረት ሰጠን በየስድስት ወሩ መታጠብ ያስፈልገናል ማለት ነው። ቀላል ነው፣ አያምም። ብዙ ሰው ሚያም ይመስለዋል፣ ሚያም፣ አያምም። ሲምፕል ፕሮሲጀር ነው ቀላሉ። ለምን ያህል ደቂቃ ይወስዳል ማለት ነው?

ምናልባት ግን አንዳንዴም በጣም ተቆሸሸ ሁለት ሶስት ጊዜ የምንቀጥርበት አጋጣሚ አለ። ከዛ ውጭ ግን አምስት ደቂቃ በቂ ነው። በየምን ያህል ጊዜው ብንታጠበው? በጣም ጥሩ በየስድስት ወር አንድ ጊዜ። በደንብ ደግሞ ጥርሳችንን ቡርሽ የምናደረግ ከሆነ የጥርሳችንን ንጽህና የምንጠብቅ ከሆነ በአመት አንድ ጊዜ ቡረሽ ማድረግ። አሁን እያረግሽላት ያለው ምን የሚባል አይ? ፖሊሺንግ ነው ያው። ጥርስዋን ካጠብን በኋላ ፖሊሺንግ ስቴጅ የሚባል አለ። እንደዚህ የሻከረው ፓርት እንዲለሰልስ ያው እንደዛ ነው ፖሊሽንግ ይባላል። እያንዳንዱ ጥርስ ስለዚህ እናለፈልሰዋለን ማለት ነው ቅድም እንደነገርኩሽ ታካሚያችን የመጣችው የማይታይ ብሬስ ማሰራት ፈልጋ ነው ያው ብሬስ አልፈለገችም ና የማይታየውን የመረጠችው እንደምታየው አነካከሷ ትንሽ የላይኛ ወጣ ያለ ነው ይሄ የውሻ ክራንቻ የሚባለው ጥርሷ ደግሞ ወደ ውስጥ ገባ ያለ ነው እነሱን ለማስተካከል የማይታይ ብሬስ ማሰራት ፈልጋ ነው ሀኪም ዶክተር ሀሪ ይባላል ዶክተር ሀሪ አሁን እየሰራ ያለው ስካን ይባላል ፎቶ ማንሳት ስካን ማድረግ ዲጂታል ነው በኮምፒውተር ነው ፎቶ የሚነሳው በስካነር ይህን ስካን ካረግን በኋላ ወደ ላብራቶሪ እና ቀድም ያሳየሽን የሚቀያየሩትን እነሱ ፕሪንት ተደርገው ይመጣሉ። ስለዚህ መመላለስ ሳይጠበቅባቸው ታካሚዎች ቤታቸው ራሳቸው እየቀየሩ ጥርሳቸውን ማስተካከል ይችላሉ ማለት ነው። በጣም ጥሩ እንደው ይሄኛው ብሬስ በፊቱ ምንድን ነው ለየት የሚያደርገው ወይም ልዩ ጥቅሙ ምንድን ነው? የማይታይ ብሬስ ጥቅሙ አንደኛ የፈለግነውን ምግብ መብላት እንችላለን፣ አውልቀን የምንፈልገው ምግብ መብላት እንችላለን። ሁለተኛ ደግሞ አለመታየቱ በራሱ ብሬስ አድርጎ መታየት የማይፈልግ ሰው አንድ አማራጭ ነው። ሶስተኛ፣ ደግሞ ከብሬሱ በተሻለ አጭር ጊዜ ያስተካክላል። ብዙ መመላለስ አይጠበቅብሽም። ብሬሲሆን ብሬ ሲሆን በወር አንድ ጊዜ አትሊስት ደግሞ በየሶስት ሳምንት አንድ ጊዜ ወደ ሐኪም ጋር መሄድሽ ክትትል ያስፈልገዋል። የማይታይ ብሬስ ካረግሽ ግን አንድ ፕሪንት ተደርገን የሚሰጥሽ፣ ቤትሽ ያለሽበት ቦታ ራስሽ የቀያየሽ መጠቀም ትችላለሽ። ስለዛ ወቅቶችንም ራሴ ነኝ እያሰብኩ ጊዜ ይፃፋል፣ መቼ ምን መቀየር እንዳለብሽ እያንዳንዱ ፓኬጅ ላይ እያንዳንዱ፣ እሺ ብላ ተጽፎ ነው የሚመጣው በየወሩ ራትሽ እየቀያየር ጥርስሽን ማስተካከል ትችያለሽ ማለት ነው። ምን አይነት ቴክኖሎጂ ነው እየተጠቀምን ያለ ነው እንግዲህ እንደምናየው እሱ እዛ ጋር እየተጠቀመ እዚህ ጋር ሙሉ ስዕሉን እያሳየን ያለው እና ምን አይነት ቴክኖሎጂ ነው? ምን አይነት ማሽን ነው? ኦኬ፣ ይሄ ኢንትራኦራል ስካነር ይባላል። በአፍ ውስጥ ያሉትን እንትኖች ስካን ያደርጋል። ጥርሶችን፣ ሳይዛቸውን አንቀማመጣቸውን ችግራቸውን ሁሉ እስካን አድርገው ወደ ላብራቶሪ ፕሪንት ይደረጋል። ስለዚህ ኢንትራኦራል ስካነር አሁን መጨረሻ ላይ ያለው የሚባለው ቴክኖሎጂ ነው። እንግዲህ እስካሁን የነበረን ቆይታ እጅግ በጣም አስደሳች ነበረ። ስለ እያንዳንዱ የህክምና ሂደት በቂ የሆነ ማብራሪያ ሰተሽናል። ከዚህ በኋላ ደግሞ እናንተ ጋር መጥተው መገልገል የሚፈልጉ ሰዎች አድራሻችሁ የት ይገኛል? በተጨማሪም ደግሞ በመጨረሻ ማለት የምትፈልጊው ነገር ካለ እድሉን ሰተሽ። ስለመጣችሁ ስላያችሁን በጣም እናመሰግናለን። የምንገኘው ቦሌ መድሃኒዓለም ብርሃነ አደሬ ሞላ ሁለተኛ ፎቅ ነው። ስለዚህ በማንኛውም ሰዓት ቀጠሮ አስይዘው መጥተው የጥርስ ህክምና አገልግሎት ማግኘት ይችላሉ። ዋጋችን በጣም ተመጣጣኝ ነው። ስለዚህ መጎብኘት ይችላሉ። አመሰግናለሁ። በጣም አመሰግናለሁ። ስለ ቢዝነስ ሚዲያ ተከታታዮቻችን እንግዲህ ዛሬ በሀቢሽ የጥርስ ህክምና የነበረን ቆይታ ይህንን ይመስል ነበረ። እናንተም የጥርስ ጤናችሁን፣ የአፍ ጤናችሁን የመጠበቅ ሀሳብ ካላችሁ ጥራታቸውን በጠበቁ ማቴሪያልና ጥሩ በሆነ አገልግሎት በተመጣጣኝ ዋጋ የምታገኙበትን ቦታ ጠቁመናቸዋል። አድራሻቸውም ቦሌ መድሃኒያለም ብርሃን ያዳርሞ ሁለተኛ ፎቅ ላይ ይገኛል። ከታች በምናስቀምጥላችሁ ስልክም መደወል ትችላላችሁ። በእንደነዚህ አይነት ሀሳብ በቀጣይ ፕሮግራሞች እስከምንገናኝ ድረስ ቸርቆዩ።